ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ።

አንዳንድ ጊዜ ስሜታዊነትንና ሰይጣናዊነትን ለይተን ብናውቅ የተሻለ ነው ብዬ አስባለሁ። ምንም ያክል ሙዚቃን ብትወዱ ምንም ያክል ስሜታዊ ብትሆኑ፣ በዚህን ደረጃ የሰይጣን መንፈስ ያለበት ይመስል እንደዚህ መሆን ተገቢ ነው ብዬ አላስብም። አርቲስት እስከሆናችሁ ድረስ ህዝቡ ወክለናል የሆነም ባህልና

ስራ ተወክለናል ብላችሁ መታስቡ ከሆነ ራሳችሁን መቆጣጠር፣ ስነምግባር እና የተለያዩ ነገሮችን መላበስ አለባችሁ ብዬ አስባለሁ። ከቻላችሁ ሙዚቃ ብታቆሙ በጣም ደስ ይለኛል። ይተችኛል እና ይተችዋ ሰው የሚተች በአንተ ችግር ስላለ ይመስልሃል? በራሱ ይኸው ችግር ስላለ ነው። አላማ ቢኖረው

ራሱን ቢያቅ ፊልሙ ላይ ሙዚቃው ላይ ኮንቴንቱ ላይ መጽሐፉ ላይ ቢዝነሱ ላይ በዚህ ቪዲዮ ሙሉ ክሬዲቱን መውሰድ አለበት ብዬ የማስበው ይህንን ቪዲዮ የሰራው ልጅ ነው። ኪራ ግዕዝ ይባላል። በጣም ቆንጆ ስራ ነው የሰራው ብዬ አስባለሁ። በጣም የሚገርማችሁ ነገር አኒሜሽን ላይም የኮሪደር ልማቱ እንደተሳለጠ ነው። ከዚህ ጋር ተያይዞ ሰሞኑን በዘነበው ዝናብ ምክንያት በአንዳንድ የአዲስ አበባ መንገዶች ላይ እንደዚህ አይነት ጎርፎች እየተመለከተን እንገኛለን።

በነገራችን ላይ እንዲሁ በቀላሉ በዝናብ እና ፀሐይ ሲፈራረቅበት ሊጠፋ ለሚችለው ነገር የሰው ልጅ ባናንቋሸሽ የተሻለ ነው ብዬ አስባለሁ። እስቲ ይህንን ቪዲዮ ተመልክተን እንመለስ።

የመጀመሪያው ጥያቄ ወንድሜ እቺ ሴት ያንተ እናት ብትሆን እንደዚህ ታደርጋት ነበር? ሁለተኛው ነገር ደግሞ ለሳሩ አዝነህ ኮሪደር ልማቱ ይበላሻል ብለህ በዚህን ያክል ከተጨነክ፣ እንዴት ለዚች እናት ያውም ሕፃን ልጅ ለተሸከመች እናት እንዴት አላዘንክም? ነገር እኮ በጣም ቀላል ነበር። የእኔ እናት እዚህ ቦታ መቀመጥ አይቻልም፣ ከተቀመጡ ብዙ ቅጣቶች አሉትና እባኮትን ከዚህ ቦታ ተነስተው ወደ ሌላ ቦታ ይሂዱ፣ አለቀን

እንደውም እኮ ብትችል ኖሮ እናቴ ምን ሆነው ነው ምን አጋጥሞት ነው ተቸግረው ነው ተርበው ነው ብለህ ከዛ ቦታ አንስተ ምግብ አብልተ የኪስም ካለ ከ አስር ብር ሀያ ብር ሰጥተሃቸው ማሰናበት ነበረብህ እንጂ በዚህን ደረጃ አንዲት ምንም አታውቅናት ሳር ላይ ተቀመጠች ብለህ እንደዚህ ማድረግ አልነበረብህም። ሳሩን ቀኑን ሙሉ ውሃ እያጠጣችሁ ለሳሩ በዚህን ደረጃ ክብር ኖሯችሁ፣ ለሰው ልጅ ግን ክብር ከሌላችሁ ምንም ጥቅም የለውም

ኮሪደር ልማቱ ለሰው እንጂ ሰዎች ለኮሪደር ልማቱ አይደሉምና የኢትዮጵያ ሕዝብ እንደሆነ ኑሮው፣ ትራንስፖርቱ፣ ስራ ማጣቱ፣ ምግብ ልብስ፣ መጠለያ ማጣቱ አናቱ ላይ ወጥቷል። እናንተ ደግሞ ሌላ ችግር አትጨምሩባቸው እባካችሁም። እንደውም ይሄ ቪዲዮ ለዚህ ነገር ማሳያ ይሆናል ብዬ አስባለሁ። እስቲ ተመልከቱት እቺን እናት

ሌላኛው ነገር ደግሞ ብዙ ሰዎች ቲክቶክ ላይ ለራሳቸው ጥቅም ሲሉ ብዙዎችን እያጭበረበሩ ይገኛሉ። ስቴን ቪዲዮ እንመልከተው። 780 ዶላር ማለትም 120 ሺ የኢትዮጵያ ብር በሳምንታት ውስጥ ነው የሰራው ይሄ የዩትዩብ ቻናል ካሜራ ሳይጠቀሙ ፊታቸውን ሳያሳዩ። የዚህን ግማሽ እንኳን ብትሰሩ 50ና 60 ኢትዮጵያ ብር ነው የሚሆነው። ልጁ እንደ ማስረጃ ያቀረበውን ስክሪንሾት ካያችሁት በአንድ ወር ውስጥ ያገኘው ቪው 3400 ይላል። 3400 እንኳን 780 ዶላር ይቅርና አንድና ሁለት ዶላር ራሱ

መስራት አይችልም። ስለዚህ እንደዚህ አይነት ቪዲዮ ስትሰሩ አሳማኝ የሆነ ተጨባጭ የሆነ ማስረጃ ብታሳዩ እንጂ ኤዲት አድርጋችሁ እናንተ እንድትጠቀሙ ህዝቡን ለመሸወድ የምትሞክሩ ከሆነ በስተመጨረሻ ጉዳቱ ለእናንተው ነው የሚሆነው። እስቲ ሰሞኑን በርካታ ህጻናት ወደ ቲክቶክ እየመጡ ነው። ከነዚህ መካከልም በአክቲንግ ችሎታ ያላቸው በርከት ይላሉ። እስቲ አንዳንዶቹን ተመልክተን እንመለስ። ምሳ

ሁለት መቶ ብር ቢሰጡኝ የቀበሌው ከበብ ይጄ እበላለሁ። ማነች? ሁለት መቶ ብር? የት ነው ከየት ነው ትውልድሽ? ትውልድሽ ወሎና ደንበጫ። እንዴት ምን አገናኘው? አንቺ ወሎና ደንበጫ? በእናት በአባት ነዋ። ከባድ ነው። አንቺ ወሎና ደንበጫ። ይሄ ምንድን ነው? ምንድን ነው ይሄ? ቁርስ ቁርስ

ቁርስ ላይ ሽሮ ይቀርባል? እኔ ራሱ እሱ እሺ ብሎሽ እሺ፣ እንዴት እንደመጣ ግራ ገብቶኛል። እሺ እሱ እሺ ብሎ ይምጣ፣ አንቺስ ቁርስ ብለሽ ሽሮ ይዘሽ ትመጫ ነው? ስሚ፣ ጨጓራችን ባላየ ባልሰማ አውቆ ላሽ ቢለን እኛ ትላልቅ ሰዎች አይደለን እንዴ? አሁን ገላው ትላጥቦት ነው? ይኸው ሙቃ በቀዝቃዛ በቀዝቃዛ ወይ ወይ ወይ

ወይ ምን ነው? ምን ነው? ምን ነው? ምን ነው? እኔ ምንም ቆሻሻ የለኝ። እንዲ ያንን መቁረቢያው ልብስ አልብሰው ውሰድ እና ቁርበኝ። በቀዝቃዛ ውሃ ገላው ትልቃረ ምን አደረግኩ? ምን አደረግኩ? ምን አረግኩ? ለምንድን ነው እንደዚህ ቀዝቃዛ ውሃ የሚፈሩ? ኧረ በስመ አብ ምን ነው በብርድ ውሃ የምነከረው? ምን ነው? ቀዝቃዛ ውሃ እኮ ጥሩ ነው።

ከዚህ ጋር ተያይዞ ግን ማለትም ሕፃናት ወደ ቲክቶክ ሲመጡ ምን ማድረግ እንዳለባቸውና እንደሌለባቸው በደንብ ስለማያውቁ እነሱን የሚቆጣጠር ወላጅ ቤተሰብ መኖር አለበት ብዬ አስባለሁ። ካልሆነ ግን እንደዚህ አይነቱንም ማየታችን አይቀርም። ኧረ እየሄዳችሁ እየሄዳችሁ እኔ በእናንተ እድሜ

አሳደበለው በእርግጫ፣ እርግጫ አለ። እርግጫ ተጫወቱ እንዴ? ኳስ ተጫወቱ እንዴ? ቴዛር ተጫወቱ። ብዙ ጨዋታ አለ እንዴ? ቃቃ ተጫወቱ። ግን ቃቃ ይቅርባችሁ። ቃቃ ተጫወቱ። እናንተ ብር ዲጄ ትቀጥራላችሁ፣ ያበደ ዲኮር ታሰራላችሁ፣ ኬተሪንግ ይመጣል ምናምን።

ለማንኛውም ሁሉም ሰው እንደ ዕድሜው ቢኖር የተሻለ ነው ብዬ አስባለሁ። ልጅ እንደ ልጅነቱ፣ ወጣቱም እንደ ወጣትነቱ፣ ጎልማሳውም እንደ ጎልማሳነቱ ስርዓቱን፣ ወጉን፣ ሁሉን ነገር አክብሮ የሚሰራውን ነገር በኃላፊነት ቢሰራ የተሻለ ነው። ሌላኛው ነገር ደግሞ ኢትዮጵያ ውስጥ በፍጹም ልትሰሩት የማትችሉት አንድ ቻሌንጅ አለ። እሱም ይሄኛው ነው። ወንድም ወንድም፣ ሰላም ነው ሰላም ነው

ኤም ቦምቦሊኖ፣ አልገባም። ኤም ቦምቦሊኖ ለስተ እቺን እናት የማያቅ ሰው አለ ብዬ አላሰብም። አቤኔዘር በሚለው ቪዲዮ በጣም ቫይራል ወጥተው ነበረ። እስቲ አሁን ደግሞ አዲስ ቪዲዮ ተገኝቷል።

ሰዎች ዘፈን ይመስለዋል ወይም ደግሞ ሙዚቃ ይመስለዋል፣ ነገር ግን የፕሮቴስታንት መዝሙር ነው።

እግዚአብሔር እንዲቃላ በዝቷል። ቆሻሻ ልጅ አይቷል እንደዚህ አይነት ምናምን ነው። እሺ እንደዚህ ድራማ እንዲሰራ የሚያደርጉት። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ።

ግን ማን ነው የተራ የሚቀበለው ነው? ለህይወተን የተራ የምንቀበለው ማን ህይወትኛ ስለምናከብሩ ነው እንጂ በጣም ሲምፕልና ቀላል ነው። አሁን እዛሽ ተራራ ላይ ዝም ብለን ቆፈር ቆፈር ቦር ቦር ቦር አድርግተን አንድ አራት ክፍል ቤት ብንሰራ አንዱን ነው እንግዳ ማረፊያ ምናምን ብናረገው እዛችን ቆፈር ቆፈር አድርግተን ከስር ምናምን አሰማምረንለት ጭስ ማውጫ ገጥመን ከዛ ጋር አሳ እያጠመደን ጠበስበስ ማድረጊያ ክፍል፣ ከዛ ደግሞ ትንሽ ወረድ ብለን እዛሽ ጋር ትንሽ ቆፈር ቆፈር አርግተን ዋና ገና ከዚህ ጋር እንደውም ለመስደል ይመቻል።

ዘበኛው መጣና በደህና ጥፊና ካልቸው ያጫወተኝ የዛሬ ብሎግ ይህን ይመስላል። ይመቻቹ። ያ ጋይስ ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።